በብዛት ያው የክርክር መድረክን ለማመቻቸት የሚለፉ ወንድሞችን አይቻለሁ፣ እና በቃ ግልጽ እንዲሆን ለሁሉም እውነታው እንዲወጣ በቃ ለምን አትወያዩ የሚሉ ነገሮች አሉ። ይሄ ያው እንደ መነሻ የሚወገዝ ባይሆንም ግን ብዙ ያልተረዱት ነገር አለ። ማለት የሆነ ጊዜ ምናልባት መስፈርቶች ከተሰሟሉ ሊሆን ይችላል። ነገር ግን ቅድም አቡጅ ነድም እንደጠቀሰው ሰለፎች ከጥመት ተጣሪዎች ጋራ መወያየትን አጥብቀው ይጠሉ የነበረው እነሱ በብዛት ባገኙት አጋጣሚ ውዥንብሮቻቸውን ማምታቻዎቻቸውን ይረጩና ለዚያ ደግሞ መልስ ለመስጠት የማይመችበት ሁኔታ ይፈጠራል። ምክንያቱም ሚዲያ ላይ የምንሰማቸው ነገሮች እጅግ በጣም የሚያስደነግጡ ናቸው፣ ሰውነት የሚነዝሩ ናቸው።

ሰላም አለይኩም እንደኝ ናችሁ። እነሆ ከረዥም ጊዜ መጥፋት በኋላ እንቅጭ እንቅጯን ፕሮግራማችን በአዲስ መልኩ ጀምሯል። ምናልባትም ስለ እንቅጭ እንቅጯን ካወራን ወይንም ቪዲዮ ከሰራን አይዶነ ሁለት ዓመት እና ከዚያ በላይ ይሆነኛል። በእርግጥ ቻናላችን ላይ የተለያዩ ቪዲዮችን ወደ እናንተ ስናጋራችሁ ነበር። ነገር ግን ሐቅን እንዲህ በይፋ በደንብ የምናወራበት የምንወያይበት ስለ እውነት ስለ ሐቅ ስለ ዲን ስለ ኢስላም ሹራ የምናደርግበት ሰዎችን ደግሞ ከመጥፎ አመለካከቶች የምናስጠነቅቅበት የእንቅጭ እንቅጯን ፕሮግራማችን ከተቋረጠ ግን ኦልሞስት ረዥም ጊዜ ሆኖናል ማለት ነው። በአላህ ፍቃድ አሁን ከዚህ ቪዲዮ በኋላ በአላህ ፍቃድ የተለያዩ የእንቅጭ እንቅጯን ቪዲዮዎችን የምንሰራ ይሆናል ብዬ አስባለሁ። እናንተም እንግዲህ ከጎናችን እንድትቆሙ እፈልጋለሁ። አንደኛ እንቅጭ እንቅጯን ከሰራን ረዥም ጊዜ ስለሆነን ብዙ ሰዎች ቻናላችንን ርቀዋል። ስለዚህ እንደተመለስን ሼር በማድረግ እና ለብዙ ሰዎች በማዳረስ እንድታሳውቁልኝ እፈልጋለሁ። ከዚያ በተጨማሪ ደግሞ በዱዓ እንድታግዙኝ እፈልጋለሁ። ምክንያቱም ታውቃላችሁ፣ ሀቅ ሲወራ በዚህ ሰዓት እጅግ በጣም ከባድ ነው። ሀቅን እንዳናወራ ሀቅን እንዳንናገር የሚፈልጉ እኛ ላይ ጫና ለማድረግ የሚሞክሩ ብዙ ሰዎች አሉ። ፈተናው ብዙ ነው። ሀቅን እውነትን ይዛችሁ በግልጽ ሚዲያ ላይ ወጥታችሁ እውነቱ ይሄ ነው፣ ሀቁ ይሄ ነው፣ የመሻየኮቻችን መስመር ይሄ ነው፣ ይህን ህን ይህን መስመር የሚከተሉ ሰዎች ደግሞ የመሻየኮቻችንን መስመር ያልተከተሉ የዲንን መስመር ያልተከተሉ ናቸው ብላችሁ ስትናገሩ መንገዳችሁ ላይ በጣም ብዙ ፈተናዎች ያጋጥሟችኋል። ስለዚህ የእናንተ ዱዓ እንዳይለየኝ ጠይቃችኋለሁ። አላህም ኢኽላስ እንዲሰጠኝ ዱዓ እንድታደርጉልኝ ቪዲዮዎቻችንንም ሰዎች የሚጠቀሙበት አላህ እንዲያደርግልኝ በዱዓ እንድታግዙኝ ይጠይቃችኋለሁ። መልካም ዛሬ የምናነሳው እንግዲህ ሰሞኑን ብዙዎቻችንን ሲያነጋገር የነበረ አንድ ጉዳይ ነበር። እሱም እንግዲህ በሁለት ቡድኖች መካከል ሲደረግ የነበረ ክርክር ነው እና ሞስትሊ አሁን እያየን የነበረው የአብዛኞቻችንን ትኩረት ሳቡ ብዙዎች ሀሳብ እንድንሰጥበት ያደረገን በዋናነት የሙዓዝ ናዚፍ መሰለኝ ሙዓዝ እና የአደም የሁለቱ ንግግር ወይም የሁለቱ ክርክር ነበር። ብዙዎቻችንን ትኩረት ይሳበው ከዚያ በተጨማሪ እንግዲህ በጣም ብዙ ሰዎች ኢልያስንና ዶክተር ሼክ አቡበክር ሱለይማንን ለምን አይከራከሩም የሚሉ የተለያዩ ቪዲዮዎችን የተለያዩ የክርክር የውይይት ጥሪዎችን ይዘው ሲወጡ ነበር ማለት ነው። እና በዚህ ጉዳይ ላይ የሆነ ነገር ማለት እንዳለብን ስለተሰማኝ ነው እኔም የመጣሁት። መጀመሪያ መጠየቅ ያለብን እውነት እነዚህ ሰዎች ኢልያስና ዶክተር ሼክ አቡበክር ሱለይማን መከራከራቸው እውነት አስፈላጊ ነው ወይ የሚለውን ከማንሳት ብንጀምር በጣም ደስ ይለኛል። እውነቱን ለመናገር እጅግ በጣም አስፈላጊ ነው፣ እጅግ በጣም ምንም ጥርጥር የለውም። ምክንያቱም መሸይኮቻችንም ባለፉት ዘመናት ከብዙ ሰዎች ጋር ሲከራከሩ ነበር። እነ አቡ ሐኒፋ ሐበሻም፣ ውስጥ ከሐበሻም ውጪ ኢቨን እዚህ ሐበሻ ውስጥ ራሱ ሞዕተዚላ አመልካከት የያዘ ሰው መጥቶ መሸይኮች በምን አይነት ሁኔታ እንደመለሱት ይታወቃል። ያለፉትም ሰለፎችም በሰለፎች ጊዜም እንዲህ ባጢል የሆነ ነገር ከሸሪዓችን ጋር የሚጋጭ የሆነ ነገር ሲመጣ ሲገኝ የክርክር መድረክ ይዘጋጃል። የተለያዩ ክርክሮችን አድርገዋል። ስለዚህ አስፈላጊ ደግሞ ምንም ጥርጥር የለውም። ምክንያቱም ሚዲያ ላይ የምንሰማቸው ነገሮች እጅግ በጣም የሚያስደነግጡ ናቸው፣ ሰውነት የሚነዝሩ ናቸው። በአላህ ባህሪያት ዙሪያ፣ በረሱላችን ዓለይሂ ሰላቱ ወሰላም ባህርያት ዙሪያ እኛ ጣዖት ያመልካሉ ብለን የምናስባቸው ሰዎች ደፍረው የማይናገሩትን ነገር ሚዲያ ላይ ብዙ ነገር እየሰማን ነው። ስለዚህ በአቂዳ ጉዳዮች በአቂዳ ጉዳዮች በአላህ ሱብሃነሁ ወተዓላ በእሱ ባህርያት ዙሪያ ላይ ክርክሩ ያስፈልጋል። ምክንያቱም ሰዎች ሐቅን አይደለም በዚህ ሰዓት እየተከተሉ ያሉት። ሚዲያ ላይ ወጥቶ ካለምንም ምላሽ ካለምንም ይሄ ስተት ነው ብሎ ንግግሩን የሚመልስ ሰው በሌለበት ሁኔታ ላይ ካሜራ ከፍቶ እንደፈለገ ሰው ያወራል። ያን ሰው ደግሞ ሰዎች በጅህልና ካለማወቅ ይከተሉታል ማለት ነው። ስለዚህ አስፈላጊ ነው ወይ? ምንም ጥርጥር የለውም። ሐቅ ማን ላይ እንዳለ ማን ጋር እንዳለ ሐቅ ግልጽ መሆን ይፋ መሆንና ብዙ ሰዎችም ይህንን ማየት ስላለባቸው ውይይቱ ከአስፈላጊም በላይ ነው። በጣም ኢምፖርታንት በጣም አስፈላጊ ነገር ነው እና ይህንን የክርክር ጥሪ ለዶክተር ሼክ አቡበክር ሱለይማንም ለኢልያስም፣ እንዲሁም ከዚያ በተጨማሪ ከኢልያስ በፊት ለአቡ ሀይደርም ይሄ የክርክር ጥሪ ደርሷቸዋል እና ፍቃደኝነታቸው ምን ይመስላል የሚለውንም ይፋ አድርገዋል። ዶክተር ሼክ አቡበክር ሱለይማን ዛሬ ላይ አይደለም አሁን ላይ ሳይሆን ከአንድ ዓመት በፊት አሁን ላይ ያው የጠየቃቸው ሰው የለም። ኤኒዌይስ ግን ከአንድ ዓመት በፊት እንደዚህ እንደዚህ እንደዚህ አይነት ነገሮች አሉ እና ለክርክር ዝግጁ ናችሁ ወይ ብንጠራችሁ ትወጣላችሁ ወይ ትመጣላችሁ ፍቃደኛ ትሆናላችሁ ወይ ተብለው ተጠይቀው ካለምንም ማወላወል ካለምንም ጥርጥር መንገዶች ተመቻችተው ህዝብ ባለበት ታዳሚ ባለበት ለመወያየት ሀቅን የበላይ ለማድረግ ዝግጁ ነን የሚል ምላሽ ሰጥቷል። ያው ንግግራቸውን ላሰማችሁ። መርሐባ በኛ በኩል ሁሌም እንደምንለው ነው ከበፊትም ጀምሮ ለእውነትን ለማፍረጥ ጥረጥና በአደባባይ ከልቁ ባለበት ሁሉም የሚያይበት መልኩ እውነትን ለመግለጽና ለማሳወቅ ሁሉም ዝግጁ ነን። በሙናባ ከተፈለገ፣ በክርክርም ከተፈለገ፣ በሌላውም ከተፈለገ፣ በእኛ በኩል እስካሁን ለሚጠይቁን ሰዎች አልሐምዱሊላህ እየመለስንላቸው ያለው በራሳቸው ቀጠሮ እንኳን በራሳቸው ፕሮግራም እንኳን ቢሆን ነገር ግን ለህዝብ ይፋ የሆነበትና ህዝብ ሁሉ የሚሰማበት መልኩ

አሁን ላይ ምን አይነት ሀሳብ አለህ ተብሎ የተጠየቀ አይመስለኝም። በሚዲያም ላይ ወጥቶ እሱ ያለው ነገር የለም፣ ያው ግልጹ ለመነጋገር ማለት ነው። ነገር ግን የእሱ ደረሶች ወይንም ደግሞ እሱ ሼኻችን ነው የሚሉ ሰዎች ግን የተለያዩ ሶሻል ሚዲያዎች ላይ ወጥተው በፍጹም ሊሆን አይችልም፣ በፍጹም አንከራከርም፣ መድረክ ላይ አንወጣም የሚል ምላሽ ሰጥቷል። ኤንዌይስ ግን ከዓመታት በፊት አሁንም ወደኋላ ስንመለስ ከሱፊያዎች ጋር ከአሻዒራዎች ጋር ከማቱሪድያዎች ጋር ሀቅ ላይ ነን የሚሉ ሰዎች አሉ እና ከእነሱ ጋር ትወያያለህ ወይ በሚለው ጉዳይ ላይ በጣም ብዙ ሰዎች ጠይቀውት ነበር። እዛ ላይ ውይይት እንደማይፈልግ በግልጽ ተናግሯል። ቪዲዮ ምናልባት ካልደረሳችሁ ቪዲዮ ላሳያችሁ። በብዛት ያው የክርክር መድረክን ለማመቻቸት የሚለፉ ወንድሞችን አይቻለሁና በቃ ግልጽ እንዲሆን ለሁሉም እውነታው እንዲወጣ በቃ ለምን አትወያዩ የሚሉ ነገሮች አሉ። ይሄ ያው እንደ መነሻ የሚወገዝ ባይሆንም ግን ብዙ ያልተረዱት ነገር አለ ማለት የሆነ ጊዜ ምናልባት መስፈርቶች ከተሰሟሉ ሊሆን ይችላል። ነገር ግን ቅድም ቡድን እንደጠቀሰው ሰለፎች ከጥመት ተጣሪዎች ጋራ መወያየትን አጥብቀው ይጠሉ የነበረው እነሱ በብዛት ባገኙት አጋጣሚ ውዥንብሮቻቸውን፣ ማምታቻዎቻቸውን ይረጩና ለዚያ ደግሞ መልስ ለመስጠት የማይመችበት ሁኔታ ይፈጠራል። እና በሌላ አነጋገር ሌላ ጊዜ ማሰማት ያልቻሉትን ውዥንብር እንዲያሰሙ መድረክ ማመቻቸትም ይሆናል ማለት ነው። እዚህ ጋር እንድታውቁት የምፈልገው ነገር አለ። ሁላችሁም እንድትሰሙት የምፈልገው ነገር አለ። ሰዎች ሚዲያ ላይ ወጥተው የሚመስሏቸውን ሰዎች ይዘው የሚያወሩት ነገር በሙሉ ትክክል አይደለም። አንድ ሰው ሐቅ ላይ ነኝ ብሎ እስካመነ ድረስ እውነት ላይ ነኝ ብሎ እስካመነ ድረስ እማምነው እምነት የረሱላችን ዐለይሂ ሰላቱ ወሰላም እምነት ነው። አላህ ለሰው ልጆች የመረጠው እንዲን ነው የምከተለው ብሎ እስካመነ ድረስ በፍጹም ሊፈራ፣ በፍጹም ወደ ኋላ ሊያፈገፍቅ፣ በፍጹም ሊሸሽ አይገባው እና ዶክተር ሼክ አቡበክር ሱለይማንን እናመሰግናለን በየትኛውም አይነት ሁኔታ በየትኛውም አይነት መልኩ ለክርክር ዝግጁ ነን ብለው ከአንድ ዓመት በፊት አሳውቀውናል። ያው ሁሌም ዝግጁ እንደሆኑ ነው እኛ የምናስበው። አሁን ላይ እንዳልኳቸው ቼክ አላደረግንም። ከዚህ በፊት ግን ዙመር ሚዲያ ላይ ቀርበው ፍቃደኝነታቸውን ገልጸዋል። በዙመር ሚዲያም ላይ ብቻ አይደለም፣ ከዚህም በፊት በነበሩ ጥሪዎች ላይ እነ ወንድሞቻችን እብራሂም የሚባል ወንድማችን ነበረ። ቡድን አዋቅሮ ቲም አዋቅሮ ይህንን የክርክር መድረክ ለማዘጋጀት ሞክሮ ዶክተር ሼክ አቡበክር ሱሌማንን ጠይቋቸው ሙሉ ለሙሉ ፍቃደኛ እንደሆኑ አሳውቀውናል። ነገር ግን በጣም ትልቁ ችግር ምንድን ነው? በጎን ሚዲያ ላይ ወጥተው ሀቅ ላይ ነን፣ አሸናፊዎች ነን፣ ሌሎች ከኛ እምነት ውጪ እምነት የያዙ ሰዎች ባጢል ናቸው ካፊር ናቸው ሙሽሪክ ናቸው የሚሉ ሰዎች ግን ኦኬ፣ ይህንን እምነታችሁን ይዛችሁ ውጡና ሚዲያ ላይ ውይይት አድርጉ ክርክር አድርጉ ሲባሉ ፈቃደኞች አይሆኑም ማለት ነው። ስለዚህ የሚፈራው ማን ነው የሚለውን ሁላችሁም ታሳቢ እንድታደርጉ ፈልጋሉ። ሀቅን የያዘ ሰው መቼም ወደኋላ አይልም፣ መቼም አያፈገፍግም፣ መቼም አይፈራም። ስለዚህ አሁንም ቢሆን ያው ፍቃደኞች የሆናችሁ ሰዎች ፍትሐዊ በሆነ መንገድ ፌር በሆነ መንገድ ውይይቱ መካሄድ አለበት የምትሉ ሰዎች ጥያቄዎችን አቅርቡ፣ ሁለቱንም ወገን ጠይቁ። ምን አይነት ምላሽ እንደምታገኙ ደግሞ ሁላችንም የምናይ ይሆናል ማለት ነው። ለዛሬ እንግዲህ እንቅጭ እንቅጯን ያው እንደ መጀመሪያ ቪዲዮ የተወሰነ ነገር ለማለት ሞክሬ ያለው፣ ይህንን ጉዳይ በተመለከተ ሁላችሁም ግንዛቤው እንዲኖራችሁ ስለምፈልግ ነው። ኢንሻአላህ በቀጣይ ቪዲዮች ደግሞ እናንተን በዱዓ አግዙን እንዳልኳችሁ፣ የተለያዩ ሀሳቦችን እያያዝን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። ወሰላሙ አለይኩም ወረሕመቱላህ ወበረካቱ